የምንመለከት ይሆናል ማለት ነው። በቁርአን ተወግዘዋል፣ መጥፎ ስለሆኑ በጣም አስቀያሚዎች ስለሆኑ ማለት ነው። እነዚህ ባህሪዎች አላህ ስብሐነሁ ወተዓላ እኛም በማስጠንቀቅ መልክ ጠቅሷቸዋል። አስሮቹን ተመልክተናል። የሚቀጥለው አስራ አንደኛው የአይሁድ ባህሪ አደሙል ኢንቲፋዒ ቢልዒልሚ፣ በእውቀት አለመጠቀም በተማሩት ከነብያቶቻቸው ባገኙት

በዛም ያልተጠቀሙት ያልተማሩት፣ የዕልሙን አደራ ያልተወጡት፣ የመልእክቱን አደራ ያልተወጡትና ያላስተላለፉት፣ ያልሰሩበት የሆኑ ሰዎች ምሳሌያቸው ልክ እንደ አህያ ነው፣ መጽሐፍ እንደተሸከመ አለ። አህያው መጽሐፉን ተሸክሟል። ነገር ግን አይጠቀምበትም፣ አያነብም። ምን እንደያዘ ራሱ ጠንቅቆ አያቅም። የተሸከመው ነገር የሚጠቅም ይሁን የሚጎዳ፣ እሱን የሚያጠፋው ይሁን የሚያለማው የሚያቀው ነገር የለም ማለት ነው አይሁዶች ማለት ይሄ ነው ሂደታቸው የእነሱ መንገድ ይሄ ነው በዕልማቸው በተማሩት ባወቁት አይጠቀሙም ማለት ቀጣዩ ክፉ ባህሪያቸው መጥፎ ባህሪያቸው በቁርአን ከተወገዙትና ከተጠቀሱት ውስጥ አርዳ ሙንከሪ መጥፎን ክፉን መጥፎ የሆኑ ነገሮችን ሆሳ ነገርን ምን ይላሉ ይወዳሉ ይስማማቸዋል መጥፎ ነገር ማለት ነው አላሁ ጀለ ወዐላ ምን ይላል? ካኑ ላየተናሀውን አሙን ከሪን ፍሉ ለብእሰማ ካኑ ያፍሉን። ከሚሰሩት ክፉና መጥፎ ስራ አንዱ ሌላውን አይከለክልም ነበረ፣ አንዱ ሌላውን ተዋይልም፣ አይገስጽም፣ አይመክርም ነበር አለ። የሚሰሩት ነገር ምንኛ ከፋ። አንድ ሰው መጥፎ ነገር ሲያይ፣ አላህን የሚያስቆጣ የሆነ ነገር ሲያይ፣ ከቁርአን ከሐዲት የሚጋጭ የሆነ ነገር ሲያይ ሰው ማለት አለበት ማለት ነው። ከነሱ ጋር ላለመመሳሰል። ስለዚህ እነሱ ይወዱታል በዛው በዛውም ይጠፋሉ ማለት ነው። አስራሶስተኛው ባህሪያቸው ኢታሩል ፊተኒ ወሕቡል ፈሳድ፣ ፊትናን መምረጥ፣ ፈሳድን መምረጥ፣ ፊትናን ፈሳድን በባሮች መካከል መበጥበጥን፣ ብጥብጥን መውደድ ይሄ እነሱ አንዱ ባህሪያቸው ነው ማለት ነው በየቦታው ፍትናን ይከሰቅሳሉ ዝም ወይም ደግሞ ስምምነት እርጋታ አማን በየቦታው ፈሳድን ይበትናሉ ፍትናን الله جل وعلا من كلما اوقدوا نارا للحرب اطفاها الله ويسعون في <applause> الارض فسادا له ፈሳድን ጥፋትን ለጦርነት እሳትን ባቀጣጠሉ ቁጥር አላህ ያጠፋዋል። አላህ ያጠፋባቸዋል። እነሱ ያቀጣጠላሉ፣ አላህ ያጠፋባቸዋል። አላህ ያከስመባቸዋል። አላሁ ጀለው ወአላ ያከሽፈባቸዋል። እነሱ ባላሰቡት መንገድ ይከሽፍባቸዋል። በዛም ደግሞ ያ ፊትና ባለመቀጣጠሉ ምን ይቆጫቸዋል ማለት ነው። ወየስአውነ ፊል አርዲ ፈሳድ አለ፣ በምድር ላይ ብልሽትን ጥፋትን ለመንዛት ለመርጨት፣ ለመበተን ይሯሯጣሉ ይሮጣሉ፣ በጣም የማይሆን ነገር፣ ጥፋትን በባሮች ላይ የሚያጠፋቸውን የሰው ልጆች የሚያጠፋ የሆነ ነገር ይበትናሉ። አስራ አራተኛው አክሉ አምዋል ናስ ቢልባጢል የሰዎችን ንብረት የሰዎችን ሐቅ ያለ አግባብ በባጢል መብላት፣ ዘንበለው ያለ አግባብ ይበላሉ የሰውን ንብረት የሰውን ሐቅ ማለት ነው።